በጌታ በኢየሱስ ስም ዱባይ ላይ ካስረገዛችሁ በኋላ ጠጥተን ነው ሴት ልጅ አጠጥታኝ ነው የሚሉ አንደበቶች የተዘጉ ይሁኑ። አሜን። በጌታ በኢየሱስ ስም ዲኤንኤን ውጤቱ የትላንትናው ትክክል ሆኖ ይገኝ ይገኝ። አንተ ቅንቅናም፣ ወላሂ ማን እንደላከ በደንብ ነው የማውቀው። በማ በኩል እንደመጣ በደንብ ነው የማውቀው። መልስ ብሰጥህ ግን ዲአክቲቭ አድርገህ ትወጣለህ፣ ከቲክቶክን አጥፍተህ ትወጣለህ። መልስ ብሰጥህ አንተ ክፉ የወንድ ልጫ ሴትስ ሻመላችን ነው አንተ ክፉ ቆነ ቆናም፣ ችጋራም። ስለዚህ እኔ መልልሽ ፈልጌ ነው። እሷን ሰብለን ማውቃት ከሄዱት በኋላ ነው ገብቶ ሰብለን ማውቃት ከሄዱት በኋላ ነው። ነገር ግን እሷን ከዛ በኋላ በማውቃት ጊዜ ግን ቤት ላይ መጠጥ መጥቶ እየጠጣ የተጨፈረ እያለ መጠጥ በማብዛት መጠጡን አውቃ ጠጣ ጠጣ እያለች እኛ የሌሎቹ ልጆች ጋር ጆማ ጋር ሆነን እያወራን እያለን ሰብለ ጋር ሰክራ ስለሆነ እናንተኛ ብላ ነው። ያንን ወንድ ልጅ ማለት ነው። በአናቱ ተክለዋለሁ እንጂ ደግሞ ገላይ ና ያኝ ሲጀመር ለእኔ የሚጠቅምም ለእኔ የሚሆንም አደለም። እንኳን ድጋሜ አርግዤ ላስወጣ አደለም እንኳን ሶስተኛ ላርግዝቤት ማዳም ቤት እንሰራለን አንሰራም ብለን፣ እኔ እናት ጃርድ ላይ ነው የወጣ ነው አሁን ስራ ላይ ስለሆነች ነው መምጣት ያልቻለችው ብሎ በዜንደር አስተላለፈልን። በእሱ ወረቀታችን እኛ አስተካከልን። ከዛን ይሄንን ስራ ገባን። የቲክቶክ ደግሞ ቲክቶክ ድርጅት ውስጥ ስንቀጠረው በአደገው ልክ ቲክቶክ በአደገው ልክ ነው ምከፍላችሁ ወይ ቲክቶክም ትወስዳላችሁ ወይ ብር ነው የምከፍላችሁ አለን። ከዛን የኔ ፎሎወር አድጓል፣ ብር ብዬ መጀመሪያ ስጠይቀው የቲክቶክ ብር ብዬ ስጠይቀው እዚህ የለውም ስመጣ አለኝ። መቼ ነው የምትመጣው? እሺ ብር ፈልጌ ነበረ ብዬ በስነስርዓት ስጠይቀው አመት አለኝ። እንደምን ማለት ነው? አመት ማለት ቴክስቱንም ቮይሱንም አለኝ። ያኔ የሰደበኝን ማለት ነው እሱ እንደዚህ ብዬ ስለጠየኩት የሰደበኝም አለኝ። ቤተሰብ ጋር ደግሞ ምን እንደላከ እሱም ማይቃል መረጃውን እልክልሻለሁ ማለት ነው። ሁሉንም መረጃ እልክልሻለሁ ታያለሽ። የቲክቶኩንም ቲክቶኩንም ከለከለኝ። የቲክቶክ ብሩንም ከለከለኝ። በጣም ነው የሚያሳዝነው። ጌታ ምስክሬ፣ በጣም ነው የሚያሳዝነው። ሰው ላይ ሀብታሙ ችግር ለምንድን ነው ሰው ላይ እንደዚህ አይነት ግል የምትሰሩት? ለምን ጋይስ? ለምን ለምን? አንድ ቀን እኮ ያልፋል። ሁሉም ነገር ያልፋል። እንደው አንተ እውነት ለመናገር ፍቅር ዲዛይን ማለት ነው። ዳቆን ነት ሲባል ሰምቻለሁ እና ዳቆን ሆኖ እንደዚህ አይነት ግፍ መስራት ሰው ላይ አይከብድም? አይከብድም? ምር በጣም ነው የሚያሳዝን። ስለዚህ እኔ የምልልሽ ፈልጌ ነው እሷን ሰብለን ማውጣት ከሄሩት በኋላ ነው ሰብለን ማውጣት ከሄሩት በኋላ ነው። ነገር ግን እሷን ከዛ በኋላ በማውቃት ጊዜ ግን ቤት ላይ መጠጥ መጦ እየተጠጣ እየተጨፈረ እያለ መጠጥ በማብዛት መጠጡን አውቃ ጠጣ ጠጣ እያለች እኔ የሌሎች ልጆች ጋር ማጋሁነ እያወራን እያለን በዛ ያኔ ሰክራ ስለሆነ እናንተኛ ብላ ነው ወታያስጠኛ እን እኔ እሷን ፈልጌ አላስረገዝኳትም። ሲጀመርም ደግሞ ብሯን አልወሰድክባትም ብሯን ማለት ነው። ሴት ወንድ ልጅ መድፈር ጀመረች። ዱባይ ላይ ሴት ወንድም መድፈር ጀመረች ጀመረች አበስ ገበርኩኝ ስብላ በጌታ በኢየሱስም ዱባይ ላይ ካስረገዛችሁ በኋላ። ጠጥተን ነው ሴት ልጅ አጠጥታኝ ነው የሚሉ አንደበቶች የተዘጉ ይሁኑ። አሜን በጌታ በኢየሱስ ስም። ዲኤንኤን ውጤቱ የትላንትናው ትክክል ሆኖ ይገኝ ይገኝ ይገኛል። ረመሲ እና መሲ እሱ ፋይል አይዘጋም ማሬ በቀደሙ እኮ ነግሬያችኋለሁ። ታሪክ የሚያስብል አጀንዳ ላልኳቸው እኔ ዱባይ ላይ ኮንዶም ተጠቀሙ ስላቸው አለሳማ ያላት እናንተ ወሸላዎች። ይቅርታ አላማርኛ የመቤቴ አፈር ብሉና እኔ እናት የትሙስዱ ምን ባ ኮንዶም ግዙ፣ ኮንዶም ተጠቀሙ እባካችሁን። አያሳፍርም። ሴቷም ደግሞ ግዢ። በጣም ያስቀው እግዚአብሔርን ግን ማለት ነው ጋይ ጽኔቺ ልጅ አሁን መውቀት አለብኝ። እቺ ፍቅር ዲዛይን ቤት የምትሰራ ከእሮት በኋላ ነው የተዋወቅኳትኝ፣ ያለው ልጅ ማለት ነው። እና እሷ ልጅ መወቀጥ አለበት፣ ልውቀጣት። ጌታ መወቀጥ አለብሽ አንቺ ማለት ነው። አንቺም ማለት ሌላ ቦታ እኔ ቪዲዮውን የለኝም አሁን፣ አሳያቸው ነበረ። ጌታ የመጀመሪያ ልጄ አባት ያለ አባት አሳደግኩኝ። አሁንም ያለ አባት ልጅ ቆሻሻ ልጅ ያክሽን ርካሽ። ማርያምን በጣም ምታስጠዩ፣ በጣም ማለት ነው፣ በጣም አንዴ አወረድኩኝ ያለች አስወረደኝ ያለች ሁለቴ አወረድኩኝ ያለች ሶስቴ ሶስቴ፣ ከዛ አረገዘች። ሰው ግን እግዚአብሔር ምስክሬ፣ እግዚአብሔርን አትፈሩ። እንዲህ መከላከያ ተጠቀሚኝ መሲ ስንቴ ነገረቻችሁ፣ ስንቴ ነገረቻችሁ። ለምንድን ነው ምክር ማትሰሙት? ማርያምን በጣም ኃጢአት ነው፣ በጣም ኃጢአት በአደባባይ ላይ እንዲያደርግ ያለው እኔ ምን አይነት ከምን አይነት ቤተሰብ እንደወጣሽ እግዚአብሔር ያውቀው። ማርያምን ሰው ልጅ ከመጀመሪያ ስህተቱኝ ማሳደጊያ ቢኖር ሀብት ቢኖርስ ምንም ችግር የለውም። ግን እንደዚህ ሚዲያ ላይ ወጥተሽ ለማለቃቀስ ማለቃቀስ ምን አባሽ አርገሽ። ሲጀመር ሲጀመር ደግሞ እኔ እንኳን እኔ እንኳን የማውቀው ማለት ነው ምን ዛሬ ስለተጣላው ህሩት እንደዚህ ናት ምናም ቢየ መናገር አልፈልግም። ምክንያቱም ህሩት የዛሬ አሁን ልጅ እንኳን ከተወለደ ዘጠኝ ወረ ሆኗል ህሩት ማለት ነው ልጅ እንደወለደ ሲያቅ፣ ለምን አባሽ ነው ያረገሽው ማለት ነው ለምን ለምንድን ነው ያረገሽው? ካሁን ግዮ ከልጅ ከወለደ በኋላ ነው ያረገዘችው። የሮት ልጅ እኔም አውቃት አሜን ዲዛይን ማለት ነው። የሷ ልጅ አሁን ዘጠኝ ወራ ነው እንግዲህ ሶስት ዓመት ምናምን ነገር ይሄ ካስ ወንደ እንዳስ ወለደ ካወቅሽ በኋላ ለምን አባሽ አረገዘሽ? ሲያንስሽ ነው፣ እግዚአብሔር ሲያንስሽ ነው። ጫምላቀ ባለጌ ጌታ ሲያንስሽ ነው። እንዴ፣ እንዴ ለሆነ ወንድ እንደ ወለደ እየሰማች እንግዲህ ከሮት ጋር የተጣለ የተሰዳደቡ ለእንኳን የሮት ስትሳደባት የሆነ ጊዜ ሰምቻለሁ። እቺ መሆናን አላውቅም እንጂ

ያንን ወንድ ልጅ ማለት ነው ባናቱ ተክሏለሁ እንጂ ደግሞ ገላይ ና ያኝም ሲጀመር ለእኔ የሚጠቅምም ለእኔ የሚሆንም አይደለም። እንኳን ድጋሜ አርግዤ ላስወጣ አይደለም፣ እንኳን ሶስተኛ ላረግት። ሴቶች ክብራችሁን የምትሰጡ እራሳችሁ ናችሁ፣ እራሳችሁን የምታስከብሩ እራሳችሁ ናችሁ። ምን ምን ነው ይሄን ያክል ስሜት ያናቴ ላይ ምንንትን ብሎ ነው እንዴ ጎንፎ ምን ጎጆ አልሰራም ቁማ እራሳችንን የምናስከብረው እኛው እራሳችንን ብዬ በጣም ብዙ ጊዜ እነግራቸዋለሁ። በጣም ባለጌ ራስ ልጅቷ የምር ምንም ያህል እንኳን፣ ጋይስ ምንም ያህል በሶስት ዓመትም አራት ዓመትም አብረሽ ብትቆይ ልጅ እንደወለደ ስታቂ ማቆም ትችያለሽ። እና ማንም እኔ እንጃ አላውቅም፣ እግዚአብሔርን እኔ ያደቀ ልጁም ጥፋተኛ ራሱ ቢሆን አንቺ ይሄንን ማድረግ ትችይ ነበረ። ሌላ መጀመሪያ ልጆች ያላባት፣ አሁንም እንግዲህ እንደዛው ነው አይ ፈጣሪ እግዚአብሔር በጣም ተሳዝኖ በጣም ነው የምታሳዝነው፣ ማርያም በጣም ተሳዝኖ በጣም በቃ በጣም ታሳዝናላችሁ። አሳዳቢ ደግሞ አደባባይ ላይ ሚዲያ ላይ ወጥቶ አስረገዘኝ፣ እንዲያረገኝ፣ እንዲዳፈረችኝ ይስማውት፣ በጣም ያስጠላል። አሁን ደግሞ ማለት ነው ሐቢባ ለስ 50 ምናምን ሺ ብር ያሰበሰበች አለች ልጅ ማለት ነው ጋይስ ሁሌ ሰው ኮቪድ ዝጽፍላ ኒ ኒ ኮቪድ ከዛ ከዚህ በኋላ አረጃታ ይሁን ሰው ኮቪድ ጻፈልኝ እንዲያልኝ እንዲያልኝ ብለሽ እንስማ፣ አብረን እንስማ። ስድብም እኮ መሳደብ ትምህርት ያስፈልጋል። በማ በኩል እንደመጣ መልስ ብሰጥ ግን ዲአክቲቭ አድርገህ ትወጣለህ፣ ከቲክቶክን አጥፍተህ ትወጣለ። መልስ ብሰጥ አንተ ክፉ፣ የወንዳ ልጫ ሴትስ ሻመላችን ነው። አንተ ክፉ፣ ቆነቆናም፣ ችጋራም፣ አንተ ሞል ወያራስ፣ አንተ ቡሃቃ፣ አንተ ክፉ፣ አንተ ሴታ ሴት ስራህን አትሰራም። ዝም ብለህ ስራህን አትሰራም። ከምቀና አንተ ቀናታም ቀንቀናም። ሂጅበት ሂጅበት። አንተ ክፉ ነ ክፉ። ወይኔ እንዴት እንዳሳቀችኝ። ጋይሰች ልጅ ማለት እግዚአብሔር እንዴት እንዳሳቀችኝ፣ እንዴት እንዳሳቁኝ። ምክንያቱም ሁሌ ሐቢባ ጋ እንዲህ ያሉኝ፣ እንዲህ ያሉኝ፣ ሰደቡኝ፣ እንዲህ ያሉኝ እያለች ስታረቃቅስ ነበረና አሁን ነው ስለ ያሳቀኝ ነው እና ሰላሞች ይብዛለኝ። ያው እንግዲህ ቪዲዮውን አስተያየት ስጡበት፣ ኮሜንት ጻፉበት ጋይስ። በእናታችሁ እንደው በፈጠራችሁ አምላክ እንደው፣ ሙስሊሞች በአላህ፣ ኦርቶዶክሳውያን በእግዚአብሔር ስም፣ በክርስቶስ ፍቅር ለምናችሁ ሰብስክራይብ አርጉኝ። ወደ ኢትዮጵያ ልገባ ነው፣ እኔ ችጋር በችጋር መኖር አልፈልግም። ፕሊዝ ፋሚሊ፣ ፕሊዝ በእናታችሁ በእናታችሁ እንደው በእግዚአብሔር በእግዚአብሔር ይሆንባችሁ፣ የእውነት በቅርቡ ሽልማት አዘጋጅላችኋለሁ። ሀያ 20 ሺህ ከገባውኛና ሄዳችሁ ሰብስክራይብ ሼር ኮሜንት አርጉልኝ። ስወዳችሁ እና ቴንክ ሶ ማች ባይ።